ለፈኳዝ የሚለውን አብረን እንጠይቃለን። ናስቀሽ ነበር ቁም ነገር ቁም ነገር ነበር ደግሞ ማለት ነው። ኩ ማለት ምግብ ቡና፣ ምግብ ብቻ ቡና

ይታደሉታል እንጂ አይታገሉትም ስል በምክንያት ነው። ዛሬ እንግዲህ ፈኪና አህሙ በጣም በጣም ከምላችሁ በላይ ማለት ነው፣ እኔ ለራሴ ስነግራችሁ ማለት ነው። ከመጀመሪያው እስከ መጨረሻው በሳቅ ጀምሬ በሳቅ የጨረስኩት ቪዲዮ ማለት ነው። ዛሬ እንግዲህ አህሙ ፈኪን ሽሮ ጋብዞ ሽሮ ሰርቶላታል ማለት፣ ይቅርታ አርጉልኝና ማለት ነው። ብዙዎቻቸው ስለ ፈኪን ስትሰሪ ቪዲዮ በጣም ትስቅ ያለች ትዱኛላችሁ ያው ሁልጊዜ እናገራለሁ ቪዲዮ ላይ ፈኪን ስለመወዳያት ነው። ስለሷ ቪዲዮ ሰራ ምስ ቀወላኝና እንዳትቀየሙኝ። ዛሬ እንግዲህ በሳቅ ጀምሬ በሳቅ ነው የምጨርሰው የምሰራውን ቪዲዮ ራሱ ማለት ነው። ምክንያቱም ሐረካታቸው ራሱ ወሪያቸው ራሱ በጣም በጣም በጣም ስለሚያስቅ ማለት ነው። ፈኪ ደግሞ እንኳን ልብስ እንኳን ሽት ይቀረና ጆንያ ታውቃላችኋል፣ ጤፍ መቆጠሪያ ኬሻ ብትለብስ ራሱ ማሻላ ተባረካላ ከሴቶች በላይ ሆና ደምቃ ነው የምትታየው። አሰላሙ አሌይኩም አራህመቱላህ በረካቱ። ሰላም ውድና የተወደዳችሁ የተከበራችሁ በመለው ዓለም ላይ የምትገኙ ወዳ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላም ጤና ፍቅር አንድነት እየተመኘው ዛሬም እንግዲህ ተመልሼ መጥቻለሁ በማካላችሁ በዳይመንዷ በዳይመንዷ ተመልሼ መጥቻለሁ ማለት ነው። እንዴ ፈኪዬ፣ ስትመጣኩ ማለት ነው እኔ ምን አይነት ደስታ እንደሚሰማኝ በቃ ብነግራችሁ፣ ልክ ከቤተሰቦቼ ጋር ስልክ እንዳወራሁት ያህል ነው የሚሰማኝ ማለት ነው። ሰምታችኋላ እና ለማንኛውም ዛሬ እንግዲህ እዛ ሰፈር እኔ ትንሽ ትንሽ ንደት ብስጭት ምናምን ይታየኛል። አይኑ አትናደዱ፣ አትበሳጩ። ሶ ስራ እስከሆነ ድረስ ማለት ነው። ከዛ በመቀጠል እንግዲህ አህሙ ከድሬዳዋ ሲመጣ ያው ሰሞኑን ድሬዳዋ፣ ሐረር ላይ ከነባ ጋር ቪዲዮ ሲሰራ ነበረ። ያ ሁላችሁም አይታችሁታል ብዬ አስባለውኝ። እኔም እንደዛ አይቸዋለውኝ። ሶ አልተመቸኝም ነበር ቪዲዮ ለመስራት በነሱ በአህሙና በነባ ማለት ነው። ያው ጊዜ ስላልነበረኝ ነው። ለፈኪ ግን ጊዜ ስለምሰዋ አለሙዬም ለማንኛውም ማለት ነው ከድሬዳዋ በጣም የሚያምር ስጦታ ከአህሙ ተሰቷታ ማለት ነው። ፈኪ እንግዲህ ለብሰው አይተናል አይተናል፣ በጣም በጣም አይቻለሁ እኔ በሁለቱ ስልኬ ማለት ነው ሁለተኝ ነው እየሳኩ ያየሁትና በጣም ደስ ብሎኛል። በጣም የሚያምር ሽቲ ነው እና እንግዲህ ያው ድሬዳዋ እና እንዲሁም ደግሞ ሀረሮች በብዛት የሚለብሱት ሺቲ ነው። ቪዲዮም ላይ እንዲሁም ደግሞ አንዳንድ ጊዜ ሲወራ የምንሰማው ነገር በሺቲ አለባበሳቸው በጣም የታወቁ ናቸው። እና እንግዲህ ከድሬዳዋ በጣም የሚያምር ሺቲ ይዞላት መጥቷል። እንዲሁም ሌላ ሺቲ ስጦታ አላት። ያንን ሺቲ ለማየት ግን በጣም ጓጉቻለኝ። ያው ቀጣይ በአህሙ ቪዲዮ ነገ የሚመጡ ይመስለኛል ሻላ። ምክንያቱም በቀጣይ ቪዲዮ ነው ያንንም ማሳያችሁ። እንዲሁም ደግሞ ቡና ካፈላሽ ነው የሚሰጥሽም እያላት ነበር። እንግዲህ ነገ ያኛውን ሽቲ ቡና ፍልታ የምታሳየን ይሆናል። እንግዲህ ፈኪዬ፣ ታውቃላችሁ፣ እኔ እናገራለሁ ሁልጊዜ ጊዜ ማለት ነው፣ የእኔ ዳይመንድ፣ የእኔ ጠንበለን ማለት ነው። እንኳን አይደለም ሽቲ፣ እንኳን አይደለም ፉስታን፣ እንኳን አይደለም አበያ። ኬሻ ራሱ ብትለብስ ጤፍ መቆጠሪያ ኬሻ ራሱ ብትለብስ በጣም የምታምር ቆንጅዬ ነች ማለት ነው። ዛሬ ደግሞ ማሻላ ተባረካላ፣ ከምን ጊዜውም የበለጠ በቃ ውበቱን ደፍቶባታል፣ ውበቱን ደፍቶባታል ማለት ነው። እና በጣም ደስ ብሎኛል። በዚህ አጋጣሚ አህሙና ፈኪ ስለመጣችሁ አብራችሁ ማለት ነው። እና እኔ በጣም እንትን ያልኩት ነገር አህሙ ትንሽ ቀነስ ብሎብኛል ማለት ቀነስ ብሎብኛል ስላችሁ ከሰውነት ምናምን ፀጉርን ስላስተኘው ነው። ሰላም፣ ምንድን ነው ታቃላችሁ? እኔ ሳይ ሁሉን ነገር አጣርቼ ነው። እና ደግሞ በጣም ደስ የሚል ጊዜ ደስ የሚል ቪዲዮ ነበር የሰራችሁት። ወይዘወይ በጣም እኔ እንጃ ምን ልበላችሁ፣ ለእኔ ተመችቶኛል። ብዙ ተመልካች ራሱ በጣም ተመችቷቸው፣ ወይኔ ፈኪ እኮ ታምራለች፣ እንደው አህሙን በጣም ያምራል እያሉ ነበረ ኮሜንት፣ አንዳንድ ኮሜንት ሳነብ ማለት ነው። እንዲሁም ደግሞ ያው ፈኪና አህሙ አንድ ላይ ሲመጡ እሱ ያለሷ እሷ ደግሞ ያለሱ የተፈጠሩ ነው የሚመስሉት። ምክንያቱም አህሙ ከሌላ እህቶች ጋር ሲሰራ ከነነባ ጋር እንዲሁም ደግሞ ሀናና ቱማነት ከምትባለዋ ልጅ ጋር ቪዲዮ ትናንት ከትናንት ወዲያ ሲሰራ ያለው ገጽታና ዛሬ ፈኪ ከፈኪ ጋር ሲሰራ ያለው ገጽታ እንግዲህ እናንተ ፍረዱ በእኔ ግን ያለው ገጽታ በጣም በጣም ተለይቶብኛል ምክንያቱም ከፈይ ጋር ሲሰራ ማለት ነው እሱም እየሳቀ እሷም እየሳቀች እሱ ደግሞ ያው ተናግራል ፈኪ እኮ በቃ በጣም አዝግ የሆነች ተጫዋች የሆነች ልጅ ናት። እና አሁን እንግዲህ ቤቴ ፎቅ ላይ ስለሆነ በዛ ትንሽ ታዝገኛለች እያለ ነበረ። እንግዲህ እሷም በቀልዷ በጨዋታዋ እያዛገችው ነበረ፣ በስጦቱም ተደስታ ማለት ነው። እና በቃ መዛዛጋቸው ራሱ ሲያስቀና ሲያስቀና እኔ በጣም ነው የቀነውባቸው። ጨዋታቸው ነው ያስቀና። በነገራችን ላይ ሌላ ነገር እንዳይመስላችሁ ጨዋታቸው በጣም አስቀንቶኛል። እና ቀጥሉበት። ፈኪ ደግሞ እኔ እንጃ ምን ልበላችሁ፣ ያው ተወዳጅ ልጅ ናት። ተወዳጅ ማለት ነው ሙሀባ ያላት። እንግዲህ ሙሀባው ከአላህ ነው። አላህ ነው ሙሀባን የሚሰጠን። እና አላህ ነው እንግዲህ ለሷም የሰው ውደታ እንዲኖራት፣ የሰው መውደድ እንዲኖራት አድርጎ የሰጣት። በጣም ደስ ብሎኛል። ከዛ በተረፈ ግን ናፍቃኝ ነበር ናፍቀሽኝ ነበር ሲባባሉብን ነበረ እና ያው የአስራ አስራ አምስት ቀን እንግዲህ እንዴት እንደተነፋፈቁ ሲገላለሱ ነበር አማርኛው ራሱ ጠፋፍይ እኮ ሲገላለጹ ነበርና፣ ያው እንግዲህ አህሙ በጣም በጣም በጣም እናፍቃኛለች። በጣም ነው የናፈቀችኝ። በስልክም ብናወራ በአካል ስላልተገናኘን ለ15 ቀን እንግዲህ ተናፍቀናል። እንዲሁም ደግሞ የኢድ ፕሮግራም አብረን እንሰራለን፣ ኢድን አብረን እናሳልፋለን ብዬ አስቤ ነበር። ነገር ግን ባለመመቻቸት ሁኔታ አብረን አላሳለፍንም። ቀጣይ ደታስ የሚሉ ቪዲዮዎችን ይዘን እንመጣለን ብለዋል። እንሻላ እኛም እንጠብቃለን ከዛ